ጤና ይስጥልን ተመልካቾች አዲስ ሚዲያ ኔትወርክ አዲስ ቴሌቪዥን ከአዲስ አበባ ከተማ አስተዳደር ኢኖቬሽን እና ቴክኖሎጂ ልማት ቢሮ ጋር በጋራ በመሆን ወደ እናንተ የሚያደርሰው ሳምንታዊ ፕሮግራማችን ነው ተጀምሯል። ስማርት ሲቲ ስድስት ፒላሮችን የምንቃኝበት ሳምንታዊ ዝግጅታችን የሚያተኩረው የስማርት ገቨርናንስ ቅኝት ላይ ነው የሚሆነው። ታዲያ በዚህ በስማርት ገቨርናንስ ቅኝታችን የተለያዩ ዝግጅቶችን ወደ እናንተ ስናደርስላችሁ ቆይተናል። ከነዚህ ዝግጅቶቻችን መካከል ደግሞ አንዱ የደህንነት ካሜራን አስመልክቶ ያስቃኘናችሁ በርካታ ዝግጅቶች አሉ። የደህንነት ካሜራ አይነቶችና ባህርያቱን ዋና ዋናዎቹን ለዛሬ መረጃ በቅድሚያ ወደ እናንተ የምናደርሳችሁ ነው የሚሆነው። በድጋሚ አብሮነታችሁን እንጠይቃለን። በቀጥታ ወደ መረጃችን ነው የምናመረው። ዋና ዋናዎቹ የደህንነት ካሜራዎች መካከል የመጀመሪያው አይፒ ካሜራዎች የምንላቸው ናቸው። ድሮዎቹ አናሎግ ካሜራዎች በተለየ መልኩ ምስልን በዲጂታል መልኩ ቀርጸው በኢንተርኔት ፕሮቶኮል አማካኝነት የሚተላለፉ ናቸው። ከፍተኛ ጥራት ያላቸው የደህንነት ካሜራ አይነት ናቸው። በቀላሉ ከበይነ መረብ ሲገናኙ ቪዲዮዎችን የመተንተን አቅም እንዳላቸው ነው የሚነገረው፣ የዚህ የአይፒ ካሜራዎች ማለት ነው። በሁለተኛ የምንመለከተው ደግሞ የሲሲቲቪ ካሜራዎችን ነው። ይህ እንግዲህ ከድሮዎቹ አናሎግ ካሜራዎች ጋር የሚጠቃለል ሀሳብን ይዛሉ። በአሁኑ ጊዜ ግን አይፒ ሲሲቲቪ ካሜራ የአናሎግ ቦታን እየተካ ነው የመጣው ማለት ነው። በአጠቃላይ ጥቅሙን ስናነሳ ደግሞ ለቀጥታ ክትትል ወይም ደግሞ ላይቭ ሞኒተሪንግ እና በምስል ቀረጻ የሚያገለግሉ ናቸው። አናሎግ ዘመን ደግሞ የተለመዱ እንደነበሩ ይነገራል። በሶስተኛ ደረጃ የምንመለከተው ዶም ካሜራዎች የምንላቸው ናቸው። ይህ የካሜራ አይነት በግማሽ ክብ ውስጥ ቅርጽ ባለው መከላከያ ውስጥ ተቀምጠው የሚገኙ ካሜራዎች ናቸው። ይህ የካሜራ አይነት ለመጠቀም በጣም አስቸጋሪ የሚባለው ነው። አራተኛው ደግሞ ቡሌት ካሜራዎች ናቸው። ጥቅማቸውን ስንመለከት በግልጽ እንዲታዩና ሰፋ ያለ ቦታ እንዲያነሱ ተደርገው የተገጠሙ ናቸው። ርቀው ያሉ ቦታዎችን በግልጽ ለመቅረጽ የተሻለ ከሚባለው የደህንነት ካሜራ አይነቶች ይህ ሁሌት የምንለው ካሜራ ተጠቃሽ ነው ማለት ነው። በአምስተኛ ደረጃ የምንመለከተው ፒቲዜድ ካሜራዎች የምንላቸው ናቸው። እነዚህ ካሜራዎች በርቀት ቁጥጥር የሚደረግባቸው ሲሆን አቅጣጫ መቀየር ወይም ደግሞ ወደ ታች ወደ ላይ በማዞር በማጉላት አጠቃላይ ሀሳቦችን ወይም ደግሞ የተያዙ ጉዳዮችን ልናይባቸው የምንችላቸው ናቸው። ሰፊ ቦታን በአንድ ካሜራ ብቻ ለመሸፈን ያስችላሉ። እንግዲህ ኦፕሬተሮች የርቀት ቦታዎችን በቅርበት እንዲመለከቱባቸው የሚደረጉበት ሂደትን እንመለከታለን ማለት ነው። በዚህ ታዲያ እነዚህ አምስት አይነት የደህንነት ካሜራ ባህሪያቶችን የተመለከትነው ተመልካቾቻችን ለዛሬ በያዝነው መረጃ የአጠቃላይ የደህንነት ካሜራዎችን ከከተማ ገጽታ አንጻር ያላቸውን ከስማርት ገቨርናንስ አንጻር ልናነሳቸው የምንችላቸው መሰረተ ልማቶችን አስመልክቶ ዋና ከምንላቸው የቴክኖሎጂ ዘርፍ መካከል አንዱ እንደሆኑ ነው። መረጃዎቻችንም ወደ እናንተ የደረሰው። በቀጥታ የምናመራው ደግሞ የአዲስ አበባ የአዲስ መልክ ገጽታ ከስማርት ሲቲ አምዶች አንጻር እንዴት ይቃኛል የሚሉ ሀሳቦችን ወደ እናንተ የምናደርስበት የስማርት ሲቲ ገጽታው። ችን የምንቃኝበት ዝግጅታችን ይቀጥላል። አብራችሁ ነው ነው ክቡራን ተመልካቾቻችን አብራችሁን ስለሆናችሁ እናመሰግናለን። በቀጥታ ወደ ውይይታችን ነው የምናምረው። ቀደም ሲል መረጃውን ሀሳቡን እንደገለጽኩላችሁ የአዲስ አበባ አዲስ መልክን ስንመለከት የስማርት ሲቲ ጉዞውን የተሻለ አካሄድ እንዲኖረው ወይም ደግሞ ከፒላሮቹ አንጻር እጅግ የተለየ ተዛምዶ እንዳላቸው ማሳያ የሆኑ ነጥቦች እንዳሉ የዘርፉ ምሁራን ይናገራሉ። ታዲያ በዚህ ዘርፍ ላይ ያሉ ሀሳቦች እንዴት ይቃኛሉ ብለን ካሉ የስማርት ሲቲ አምዶች አንጻር ነው ቅኝታችንን የምናደርገው። በዚህ ሀሳብ ላይ ያላቸውን ሀሳባቸውን የሚያካፍሉን የአዲስ አበባ ኢኖቬሽንና ቴክኖሎጂ ልማት ቢሮ የጽህፈት ቤት ኃላፊ አቶ ግሩም አብተው ናቸው። ጊዜውን ስለሰጡን እናመሰግናለን። በቀጥታ ወደ ውይይታችን ነው የምናምረው ከቴ ስማርት ሲቲ ጽንሰ ሀሳብን ስድስት ዓመታትን ወደፊት አስቀምጠን ትግበራዎችን እየሰራን ነው ያለ ነው፣ ሙሉ ከተማዋን ስማርት ለማድረግ ማለት ነው። ታዲያ የአዲስ አበባ የኮሪደር ገጽታዎች ለዚህ ስኬት እጅግ በጣም ወሳኝ ሚና እንዳላቸው ነው ባለሙያዎች የሚገልጹትና ይህ ከአምዶቹ ጋር ያለው ትስስር እንዴት ይገለጻል? አመሰግናለው አጠቃላይ የከተማ አስተዳደራችን ኮሪደር ልማት አንዱ ትልቅ እድል ነው ብለን የምንወስደው፣ የስምንት ዓመት የስማርት ሲቲ ስትራቴጂ ነድፈን በስድስት አምዶች ወይም በስድስት ምሶሶች እየሰራን ያለነው በትልቁ የሚያግዝ የሚደግፍ ያንን በያዝነው ጊዜ ልናሳካ እንድንችል ትልቅ ጉልበት የሆነን ስራ ነው። አንድ ከተማ ምቹ ነው የሚባለው አረንጓዴ ስፍራ ስኖረው የአየር ሁኔታው በተከታታይነት ወጥነት ያለው ለኑሮ ምቹ የሆነ ሳቢ የሆነ ገጽታ ስኖረው ነው። እንደው በዛ እንኳን ብንወስድ ማለት ሶ ያ በማስተር ፕላኑ አለ አዲስ አበባ ላይ ያለው አረንጓዴ ሽፋን እጅግ በጣም ዝቅተኛ የሆነ አስር ፐርሰንት እንኳን ማይደርስበት ድረስ ውስጥ የነበረው ምናልባት ያኛውም ያለው የተወሰኑ ክፍለ ከተሞች ላይ ነው። በተለይ አራዳ ክፍለ ከተማ አካባቢ ላይ ቢታዩ፣ ወይም ዝንጦጦ አካባቢ ላይ በራሱ የነበረው ነው የምናየው፣ እና ያንን አጠቃላይ በሁሉም ክፍለ ከተሞች በማስተር ፕላኑ መሰረት እንዲሄድ ማድረግ ነው። ይሄ በራሱ አንዱ ስማርት ኤንቫይሮንመንት የምለው ነገር በቀላሉ አሶሲዬት ብናደረገው ብናይ ነው ሰፋር ገን ስናይ አዲስ አበባ ውስጥ ያሉ አሁን ከኮሪደር ልማቱ ጋር የወንዝ ዳርቻ ልማት ወይም ሪቨርሳይድ ፕሮጀክት ምንለው አለ። ሪቨርሳይድ ፕሮጀክቱ ምናልባት እንደ አድዋ ድል አይነት ታሪክ ከአፍሪካ ውስጥ እንደዚህ አይነት ስራዎች መስራት ይቻላሉ ወይ በራስ አቅም ይቻላሉ ወይ በተለይ ኢትዮጵያውያን እንደዚህ በራሳቸው አቅም በራሳቸው ሀብት በራሳቸው እውቀት በራሳቸው ጉልበት ተባብረውና አስተባብረው በእንደዚህ በጣም እጅግ ባጠረ ጊዜ ውስጥ እጅግ በሚፈለገው ደረጃ እና ጥራት ይህንን ነገር አችም ማድረግ ይቻላል የሚለው ነገር በጣም ትልቅ ጥያቄ ፈጥሯል። በስድስቱም ፕላሮች ላይ አንዳንድ ፖይንት እንኳን እያነሳን ብናይ ለምሳሌ ህጻናት ቦታ እያለን ከሰፈራቸው ትናንሽ ሜዳዎች፣ ደረጃቸውን የጠበቁ ሜዳዎች ቢኖሩ፣ ህጻናት መዋያ ቢያገኙ፣ ይሄ ኢሲድ የምንላቸው ርልሻል ደቨሎፕመንት ሰንተሮች የምንላቸው ኤሪያዎች ቢበዙ ሜዳ በየቦታው በዛ መጫወቻ ስፍሮች ብበዙ የሳይክል ቦታዎች ብበዙ ጤና ላይ ያለው ኢምፓክት ቀላል አይደለም። ኢኮኖሚያችን ላይ የሚያመጣው ኢምፓክት ቀላል አይደለም። ሶ ስፖርት ላይ ተወዳዳሪ መሆን እንችላለን። በየቦታው ካለ ህጻናቱ የተጫወተበት ከሄደ ፕራክቲካሊ ይሄ ስኪሉን ዴቨሎፕ ያደረገ ሲሄድ ዝም ብሎ በምኞት ስለማይመጣ የዛሬ 10 20 አመት በኋላ ምናልባት ውጤቱን አርበስ ልናደርጉ እንችላለን። ዛሬ ምን አያው አይደለም። ሶ ከስፖርት አንፃር ከጤና አንፃር ከትምህርት አንጻር ተማሪ ለምሳሌ እኔ ብዙ ጊዜ ማንበብ በግሌ የምወደው እነዚህ የተፈጥሮ ቦታዎች ላይ ቤት ውስጥ ቁጭ ብሎ ከማንበብ ሜዳ ላይ ቁጭ ብሎ፣ ጫካ ውስጥ ቁጭ ብሎ፣ አበባ መሀል ቁጭ ብሎ ማንበቢያ ስፍራዎች ካሉ ማንበብ ተፈጥሮን እንጆ እያረግሽ ነው የምታነቢው። እነዚህ አይነት ቦታዎችን እየፈጠርን ነው ያለ ነው ማለት ነው እና ይሄ አንድ አይነት ስራ አለም። ሁለተኛ እዛ የሚኖሩ ሰዎች ስማርት ሊቪንግ ስንል አንዱ ሰስተነብል የሆነ ለኑሮ ምቹ የሆነ ለእንቅስቃሴ ምቹ የሆነ ከተማ ማለት ነው። ጤናማ የሆነ ቀጣይነት ያለው ዘላቅነት ያለው ኑሮን ለህብረተሰቡ መፍጠር ነው። አጠቃላይ የስማርት ሲቲ ግባችንን በሁሉም በስድስቱ ማየት እንችላለን። ፕላኖቻችን ከስማርት ኢኮኖሚ አንጻር ማየት ይችላለች። በርካታ የስራ እድሎችን ፈጥረናል። በርካታ ጉዳይ በአረንጓዴ ልማት ስራ እንኳን የተሳተፉ ዞች በርካታ የስራ እድላቸውን የፈጠሩበት ነው። ለምሳሌ እውቀት ትራንስፈር ሪቨርሳይድ ፕሮጀክት ከዚህ በፊት ተሰርቶ አይታወቅም። በኢትዮጵያ ታሪክ አዲስ እውቀት ነው። ይሄ አዲስ እውቀት አግኝተናል። አዲስ ትምህርት ወስደናል። ኮሪደር ልማት ላይ ለምሳሌ የቅንጅት ስራ የምንላቸው የመሰረተ ልማት ተቋማት ቴሌ፣ መብራት፣ ውሃ፣ መንገዶች እነዚህ በታሪክ ተቀናጅተው ስራ ተሰርቶ አቅም ይሄ አዲስ ባህል በጋራ በመቀናየት መሰረተ ልማቶችን አብዴት ማድረጋለ። ይሄ የስራ ባህሉ ላይ የመጣው ለውጥ ተቋማት አብረ ተናቦ በጋራ ወጥተው በጋራ አቅደው በጋራ መፈጸምን የተማርንበት የስራ ባህላችን ሰባት አራት የተቀየረበት ይሄ ስማርት ሊቪንግ የምንለው ይሄ ነው አንዱ ፓርቱና እነዚህን ሁሉን ስናይ አጠቃላይ የስማርት ሲቲ ግቡን ለማሳካት ኮሪደር ልማቱ እንደ ትልቅ እድል፣ ትልቅ ምክንያት ሆኗል ብለን መውሰድ እንችላለን። አሁን ላይ ያሉ አጠቃላይ አሰራሮችን ስንመለከት አብዛኞቹ የመንግስት ተቋማት ዲጂታላይዝድ የማድረግ ስራዎችን፣ አገልግሎቶችን የማዘመን ሂደቶች እየተገበሩ ነው እና በዚህ ሂደት ውስጥ እንግዲህ አብዛኛው በምንለው መልኩ የሚሰሩ ስራዎች በዚህ ሂደት ከሆነ የደህንነቱ ደግሞ መሰረታዊ የሆነ ቅድመ ዝግጅት ሊደረግበት ይገባል ተብሎ ይታሰባል እና የሳይበር ደህንነት ላይ ያለን አቅም እየሰራንበት ያለው ሂደት ምን ይመስላል? አሁን ላይ ያለን ነባራዊ ሁኔታ ከዚህ አንጻር እንዴት እንመለከተዋለን? ይህንን ለመከላከል አንድ እንዳልኩት ተቋም አለን፣ ነገር ግን በተቋም ብቻ የሚቻል አይደለም። በተቋም ብቻ ስለማይቻል ይሄ መሰረታዊ ስራው የመጀመሪያው ስራ ግንዛቤ ፈጥራ ስራ ነው። ምንሰራው ግንዛቤ ስንፈጥር ሁሉም ሰው ከስልክ ጀምሮ የምንጠቀማቸው የቴክኖሎጂ አጠቃቀሞችን ወይም የቴክኖሎጂ ውጤቶችን በጥንቃቄ በኃላፊነት መጠቀም መቻል አለብን። ማይሆኑ ሊንኮች ሲመጡ ለምሳሌ ቴሌግራም ላይ በቀላሉ ብናይ የሆነን ሰው የምናውቀን ጓደኛን ሊንክ ሊልክና እዚህ ላይ ፎቶ አለክፈት ይላል። ያ አንዱ ሙከራ ነው። ማለት ስንከፍት ሙሉ ፕሮፋይላችንን አታክ ያደርጋል። በዛ ሌሎች ከኛ ጋር ያሉትን ሰዎች መረጃዎች አታክ ይደረጋሉ። በዛው ስለተገባ ተቋሙ ላይ ሊገባ ይችላል። አንድ ተቋም ላይ ኦንላይን አገልግሎት የሚሰጥ ተቋም ላይ የሚጠቀሙ በስልኩ ያንን አገልግሎት የሚሰጥ ባለሙያ ስልኩ በዛ መንገድ ብሬክ ተደርጎ ከተገባ ወይም ሀክ ተደርጎ ከተገባ አጠቃላይ የተቋሙ አገልግሎት ላይ መግባቱ ከፍተኛ ነው። ጥንቃቄ መደረግ አለበት። ማለ የምንጠቀመው ነገር አንዱ ይህንን ነው የምንሰራው። ሁለተኛው የምንጠቀማቸው ቴክኖሎጂዎች ደግሞ ደረጃቸውን የጠበቁ መሆን መቻል አለባቸው። ለምሳሌ በቀላሉ ለሳይበር ጥቃት ተጋላጭ የማይሆኑ ሁለተኛው። ከደህንነት አንጻር ሌላው የምነሳው ሳይበር ጥቃት ብቻ ሳይሆን የዳታ ሶቨርኔት የምንለው የመረጃ ሉዓላዊነት የምንለው ነገር በጣም ክሪቲካል ነው። የምንጠቀማቸው በተለይ የሶፍትዌሮቹ ሶርሶቻቸው የት ነው፣ ምንጫቸው የት ነው? የሆነ ጊዜ ላይ እንደ ልብስ እንደምንለብሰው ልብስ ሁሉ እንደምናደረገው ጫማ ሁሉ ሲስተሞች ያረጃሉ፣ ቀይረኝ ይላሉ። እየተጠቀምን ያለ ነው ሲስተም የሆነ ወቅት ላይ ለምደ ነው ወደ ስራ ገብተን ቀይረኝ ብል ብመጣ ላይሰንስ እሹ ስላለው ከፍተኛ የሆነ ወጪ ሊያስጠይቀን ይችላል። በፋይናንስም ከፍተኛ ችግር ሊያመጣብን ይችላል ማለት ነው። ያ የሚሆነው ዳታችን ኦልሬዲ እዛ ውስጥ ገብቷል ወይም ኮንትሮል የሚያደረገው ሌላ አካል ነው። ከመጀመሪያው ጀምሮ ኮንትሮል ካላረግ ነው ከላየ ነው በራሳችን መቆጣጠርና መረከብ ካልቻል ነው በራሱ በዘርፉ መምራት ካልቻለ እነዚነት ጉዳዮች አጠቃላይ የዳታ ሰኪሪቲ ላይ የሳይበር ሰኪሪቲ ላይ የዳታ ሰሪቲ ላይ በጣም አደጋ ያመጣሉ። እና የመጀመሪያ የደሞ ሲስተሞች የትኞቹ አገልግሎቶች ወደ አገልግሎት ከመግባታቸው በፊት እውቅና እንዲያገኙ እንድፈተሹ እናደርጋለን። የራሳችን ሳይበር ዳይሬክቶሬት አለን። በዛ መንገድ መሰራት ያለባቸው ጉዳዮች መደረግ ያለባቸው ቴስቶች ይደረጋሉ ዘንድ ከዛ ናሽናሊ ሪኮግናይዝ ተደርጎ ሁለት ሶስት ጊዜ ተሞክሮ ሆኖ ወደ አገልግሎት ምገባው ስለዚህ ይሄ አንደኛው የምንሰራው የምንሰራቸው ሲስተሞች ወቅቱን የሚመጥኑ ደረጃቸውን የጠበቁ ስትሮንግ የሆነ ፓስዋርድ ወይ ምናምን ያላቸው ባክ እንደምንላቸው የዴቨሎፕመንት ላይ ሲሰራ ፎር እንደምንላቸው ላይ ከሌሎች ሲስተሞች ጋር ደግሞ መናበብ መቀናኘት የሚችሉ መናበብና መቀናኘት ላይ ሲገቡ ግን ኤክስፖዝድ በማይሆኑ መንገድ ደረጃቸውን የጠበቁ ሆኖ እንዲሰሩ እንደ ቢሮ እንሰራለን። እንደ ሀገርም ከኢንሳ ጋር እንሰራለን። እንደ አዲስ አበባ ከተማ አስተዳደር ደግሞ ኢኖቬሽንና ቴክኖሎጂ ልማት ቢሮ የላረጋገጠው የማወቀው ቴክኖሎጂዎችን ያንንም እንዳይሆን መጠቀም ካለብን እንደ ሀገር የትም የሚኖር የት የለማ ሲስተም ካለ አይተን ቼክ ተደርጎ በዚህ ቢሮ አልፎ ምንም አገልግሎት ላይ ማያውልበት ምክንያት የለው። መስተካከል ያለባቸው ነገሮች እንዲስተካከሉ ቴክኒካሊ ተደርጎ ማይሆኑ ከሆነ ደግሞ አደጋ መጠኑ ታይቶ ሪጀክት የሚደረግበት ስላለ በዛ መንገድ የምንሰራ ከተቋማቶችም ጋር አብረን እየሰራን ያለ ነው። ግንዛቤ የሚፈጠርን ያለ ነው። ነገር ግን እሱ ጋር አሁንም ሰፊ ስራ ይጠይቃል ማለት ነው። በሚዲያም ሰፊ ስራ ይጠይቃል። የተቋማት ኃላፊዎች ጋም ሰፊ አሳይመንት ይኖራል። በተለይ በዘርፉ ላይ ካምፓኒዎች ጋም ሰፊ ኃላፊነት ይጠይቃል። የቴክኖሎጂ በተለይ አንዳንድ ተቋማት እንደ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የሚመስሉ ተቋማትም ጋም በቅንጅት ነው እየሰራን ያለ ነው እና በዚህ ረገድ ከሚኒስትሪ ኦፍ ኢኖቬሽን ጋም እየሰራን ያለ ነው። ዲጂታል ሀያ ሰላሳ ስትራቴጂ አለን። ኢትዮጵያ የኢኖቬሽን ቴክኖሎጂ ፖሊሲዎች አሉን። ከዚህ ጋር የሚሄድ የሚችሉ ኢትዮጵያ ያለመችባቸው ደረጃዎች ላይ በአግባቡ እንድትደርስ ሲስተሙን አገልግሎቱን ኦንላይን ማድረግ ብቻ ሳይሆን የሴኩሪቲ ጉዳይም የዳታ ሶቨርቲ ጉዳይም በውስጥ አቅም ላይ ትኩረት ያደርጉ ስራዎችም በራሳችን የኢንኩቤሽን ሴንተር ማዕከላትን ከማቋቋም ጀምሮ አጠቃላይ የራሳችን የሆነ የቴክኖሎጂ አቅም ፈጠራ ላይ ትኩረት አድርገን እየሰራ ነው ያለነው። ይህንን ለማድረግ ስልጠናዎችን እንሰጣለን። አወርነስ ክረሾችን እንደዚህ እንሰጣለን። በደንብ ውጤት እናመጣለን ብዬ አስባለሁ። እስካሁንም ድረስ የከፋ ችግር ልከሰት ያልቻለው እነዚህ ስራዎች በአግባቡ የተሰሩ ስለመጡ ነው። በቀጣይ ማጠናክረን በዚህ መንገድ እንቀጥላለን ማለት ነው። ይህን አጠቃላይ ስንመለከት የከተማዋን የስማርት ሲቲ ጉዞዎች ሊያሳዩ የሚችሉ የኮሪደር የከተማዋን አዲስ ገጽታ ያሳዩም ምልከታዎችን እየተመለከተ ነው። እና እንግዲህ እዚህ ላይ የስማርት ሲቲውን ሂደት አስተሳስረን የምናይ ከሆነ በርካታ ስራዎች ሁላችንም ጋር እንዳሉ ይሰማናል። አጠቃላይ ሁሉም በእያለበት ዘርፍ ማለት ነው። ስለዚህ የከተማን ገጽታን ከመጠበቅ አንጻር እንዲሁም ደግሞ የስማርት ሲቲ ሂደታዊ ትግበራን የሚፈለገውን ግብ ከማሳካት አንጻር ከማን ምን ይጠበቃል? በኮር ልማቱም በሌላውም የተሰሩ የመሰረተ ልማቶችን በአግባቡ መጠበቅ መቻል የሁላችንም ኃላፊነት መሆን መቻል አለበት ብዬ አስባለሁ። በአግባቡ መጠቀም ካልቻለን ለምሳሌ የሶረጅ ላይን ዝርጋታ ተሰርተዋል መለቀቅ ያለበት ስቶሬጅ ቆሻሻ ብቻ ነው። እዛ ሌላ ነገር መልቀቅ ከቻለ ይደፈናል፣ ይፈርሳል፣ ተመልሶ ወደ ነበርንበት እንመለሳለን። የድረነጅ መስመር ለምሳሌ የሰርፈስ ፍሎ ውሃዎች የሚሄዱበት ድረነጅ መስመሮችን መንገዶች ላይ ተሰጥቷል። እሱ ላይ አሁንም እንደ ድሮ ሀይላንድ ከሆነ በከፍተኛ ኢንቨስትመንት የሰራ ነው መሰረተ ልማት ዳመጅ ይሆናል። በነዚህ መሰረተ ልማቶች ምክንያት ደግሞ ተመራጭ ሆነን የዓለም አቀፍ ጉባኤዎችን ኮንፈረንሶችን ያስተናገድን ኢኮኖሚያችን እንዲያድግ እየሰራን ያለውን ስራ ወደኋላ ይመልሰዋል ማለት ነው። በራሳችን እጅ እንደገና የራሳችን ጉሮሮን ያነቅን እንዳንሄድ አጠቃቀሙ ላይ አሁንም በኃላፊነት በጥንቃቄ ሁሉም ባለቤት ሆኖ መጠበቅ፣ መጠቀም መቻል አለበት። የተለያዩ በርካታ መሰረተ ልማቶች ምናቸው ማናቸውም አሉ። የደህንነት መጠበቂያ ካሜራዎች አሉን። የኤሌክትሪክ ቻርጀር ኢቪ ኤሌክትሪክ ቬሂክል ቻርጀሮች አሉን። ሰዎች ራሳቸው ቢሄዱ ወደ ቦሌ መስመር ከመገናኛ ወደ ቦሌ ቪአይፒ መንገድ ብትጂ አጋጣሚ ስልክ ብዘጋ ሰው ቆሞ ስልኩን ስታርት አድርጎ ኮሚኒኬት አድርጎ ሎኬሽን ጠይቆ መሄድበታል። ሲስተም ሁሉ የተዘረጋበት ነው። የቴሌ መስመሮች የተዘረጉበት፣ የኤሌክትሪክ ሌሎች የአይቲስ ሲስተሞች የምንላቸው ስማርት ላይቶች በሙሉ መብራቶቻችን ራሳቸው ስመሽ የሚበሩ ስነጋ ራሳቸውን የሚያጠፉ እንደሆነ ማንዋል ስራዎች እንድቀሩ ተደርጎ የተሰሩ አሉ። እነዚህ ልማቶች በሙሉ ለራሳችን ስለሆኑ ለትውልድ የሚተላለፈው ስለሆነ ለሀገራችን ግንባታ ስለሆነ የኢትዮጵያን ገጽታ መገንባት ስለሆነ እነዚህን በአግባቡ መጠቀም እና ለትውልድ እንድተላለፉ ማድረግ የሁላችንም ኃላፊነት ይሆናል። ሚጠብቁ የጸጥታ አካላት የደንብ ማስከበር ባለስልጣን ይጠብቃል። ግን በእነዚህ ብቻ መጠብቁ ሳይሆን ሁሉም ህብረተሰብ የራሱ ንብረት አድርጎ መጠበቅ የሚያበላሽ ዳመጅ የሚያደርግ ካለ መከላከል መቆጣጠር። አሁን ለዛ የሚሆን በእርግጥ አንድ አፕሊኬሽን አለም ተኖር ተግባር አውለናል። ሲቲዝ ኢንጌጅመንት አፕሊኬሽን የምንለው ያለውን ነገር ፎቶ አንስቶ ቀጥታ በክዋር ኮድ እስካን ይደረግና ቴሌግራም ቦት ጋር ኮኔክት መደረግ ነው። በሱ አጠቃላይ ነገሮች ሪፖርት መደረግ የምችልበት አለ። እሱ ላይ ወደፊት በሰፊው ግንዛቤ እንፈጥራለና በዚህ መንገድ አጠቃቀማችን ላይ በደንብ ክሪቲካል ለውጥ ማምጣት መቻል አለብን የምለው ነው። ስማርት ሲቲ አንጻር የንበት ያለው ነገር ጥሩ ነው፣ ነገር ግን መሆን የምችለው ብዬ ማስበው ከተማ አስተዳደሩ የቴክኖሎጂ ስራ እንደ ከተማ በአንድ ተቋም እንዲመራ በአዋጅ ስልጣን ሰጥቶ ተግባር ሰጥቶ በማቴሪያልም በሶፋይልም ስደራጅ አመራር ስተመድቦ ቢሮ ሆኖ እንዲሰራ ስፈለግ ዝም ብሎ አይደለም ቴክኖሎጂ ከአሁኑኑ እኛ አንድ የሌትካመር አድቫንቴጅ አለን። ሁለተኛው ደግሞ አደጋዎች ስላሉት አደጋዎቹ ማነጅ እንዲደረጉ በዘርፉ እንድመራ በአንድ ማዕከል እንድመራ ትኩረት ስለተሰጠው ነው። በፌደራል ደረጃም በሚኒስትር መስሪያ ቤት ነው የሚመራው። በከተማችን ደግሞ የእርሳብ ኢኖቬሽን ቴክኖሎጂ ልማት ቢሮ ከተማ አስተዳደሩ ውስጥ የሚሰሩ የቴክኖሎጂ ስራዎችን በሙሉ አፕሩቭ አድርጎ አረጋግጦ በዚህ ኃላፊነት የሚሄድ ነው። ችግር ከመጣ ተጠያቂ ተቋም ስለሚሆን ይህንን ኃላፊነት ጠብቆ መሄድ፣ መንቀሳቀስ፣ መስራት እጅግ ወሳኝ ነው። ቅድም ካነሳናቸው አንጻር ከሳይበር ሴኩሪቲ ውጭ ዱፕሊኬሽን ኦፍ ሪሶርስ ይፈጥራል። ለምሳሌ አንድ ሲስተም የሆነ ቦታ ላይ ከለማ አንድ ሀገር ካለ ለኛ የሚሆን ከሆነ ለእኛ ተቋም አንዱ መሆን ከሆነ በቀጥታ እናመጣና ቼክ ተደርጎ ከስተማይዝ ነው የሚደረገው። የተወሰኑ ነገሮችን ውስጥ የምናደርገው ነገር። ግን ያ ያለ አንዱ ከግለሰብ ጋር አመጥቶ ገዝቶ ወይም በራሱ መንገድ ሂዶ ብሰራ ክሳራ ነው የሚሆነው ማለት ነው። ከሰራነቱ ምንድ ሀብት ነው ያለን? ሀብት አንድ ነው። ያ ሀብት ደግሞ ውስን ሀብት ነው። እዛ ላይ ያለን ሀብት በአግባቡ መጠቀም እንድንችል ይሄ ተቋም በቴክኖሎጂ ዘርፍ ኃላፊነት የተሰጠው በመሆኑ ፍላጎቶቻችን ወደዚ ልከን ተግባር ላይ እንድውል ሁሉም ተቋማት አመራሮች፣ ሰራተኛው፣ በዘርፉ ያለው ባለሙያ ተባባሪ መሆን መቻል አለብን። እንደ ከተማ አንድ ቋት አንድ ላይ መናየብ የሚችል ሁሉም አገልግሎቶች በአንድ ላይ መሰጠት የሚችሉበት ደረጃ ላይ ይሄድን ያለ ኢንተግሬት ማድረግ የሚችሉ ለዚህ አንዱ የአንድ ማይከል የመሰረት አገልግሎት ጅማሮ ነው። ይሄ እንደ ፓይለት ፕሮጀክት እየወሰድ ያለ ነው። ቀጣይ ሁሉም የከተማ ሰሩ ተቋማት በዚህ መንገድ በአንድ መሶብ ሲስተም ውስጥ ይገባል። እንደ አይነት እንዲገቡ ከተፈለገ አሁን ከገቡት ውስጥ እያየን ያለ ነው። ቻለንጅ ሶርሶቻቸውም አይታወቁ በተለያዩ አካላት ፍላጎት የገቡ ሲስተሞች ከሌላው ጋር መናበብ የማይችሉ ሩሙን አይተን እያስተካከልን ያለ ነው። ስለዚህ ይሄ ችግር እንዳይቀጥል ከተፈለገ ይሄ ተቋም ኃላፊ እንደተሰጠው ተቋም ቼክ እያደረገ እንዲሄድ ኃላፊነት ጠብቆ መሄድ ተገቢ ነው። የምንጠቀማቸው ሲስተሞች ወደፊት በቀላሉ ኢንተግሬት መሆን የሚችሉ ኢንተርኦፕሬብል መሆናቸው መረጋገጥ መቻል ስላለባቸው፣ ደህንነታቸው መረጋገጥ መቻል ስላለበት፣ ቀጣይነታቸው መረጋገጥ መቻል ስላለበት፣ በዚህ መንገድ መሄድ እንድንችል በደንብ መስራት አለበትና የቀጣይ ስጋቱ ብዬ ማስበው ቀጣይ ፈተና ብዬ የሚያስበው እሱ ነው። ብዙ ፍላጎቶች አሉ። በፍላጎቱ ልክ ደግሞ ብዙ ከጀርባ የሚደቀኑ አደጋዎች ስላሉ ፍላጎትንና አጠቃላይ አቅርቦቱን አጣጥመን ችለን በደረስንበት ልክ ባለን አቅም ልክ መሄድ ላይ ትኩረት ስለምናደርግ በዚህ ረገድ ሁሉም ባለድርሻ አካላት ተቋማትም፣ አመራሮችም የቴክኖሎጂ አቅራቢ ድርጅቶችም ሁሉም እዚህ ውስጥ አክት የሚያደርጉ አካላት የራሳችን ኃላፊነት በአግባቡ መውጣት አለባቸው የሚል ጠቅላላ ሀሳብን ያለኝ። አመሰግናለሁ። መልካም እንግዲህ ስለሰጡን ጊዜ እናመሰግናለን። ክቡራን ተመልካቾቻችን ለዛሬ ያሰናዳ ነው ዝግጅታችን፣ የተከታተላችሁትን ይመስል ነበር። ሳምንት በሌላ ቅኝት ወደ እናንተ እንደርሳለን። ቸርሰንብቱ